አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድናዊ የተከበራችሁ የቻናን ተከታታይ ቤተሰቦች እንደምን አላችሁ? በያላችሁ ውፈት አለም ዳርቻ ሰላማችሁ ብዙ ትትረፍ ይበል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ሀገራችንን ይትን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ወላሂ አሁን ጊዜ ያለበት ሰዓት እንጃ፣ አረመኔነት ጨካኝ ሰውን እንንጃ በቃ ማድሬ፣ ያን ዘመን ይመለሳል ማለት ዘበት ነው። የባሰ የባሰ እንደገና አዲሱ ትውልድ ላይ ጠባሳ እየጣሉ ማለፍ ነው እንጂ ሌላ ነገር ምንም የሚመጣ ነገር የለም። የሚያዋጣን አንድነታችን፣ ሰላምነታችን፣ አብሮነታችን ብቻ ነው። ሌላ ነገር የለም። ሀገራችንን ሰላም ያደርግልን። እውነት ሀገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን ነው የምለው ወገኖቼ፣ ለሀገራችን ዱአ እናድርግ። አገር ሰላም ሲሆን ሁሉም ነገር ያምራል። አገር ሰላም ይሁን እና ቤተሰቦቼ፣ ይች እህታችን በስደት ነበር የኖረችው የኔ እናት፣ አገር ገብታ ያው በቲክታክ ላይ ምግብ ትሰራለች። ያው ጠለብ ነች እንደኛው፣ ስደተኛ ነች። ግን በዛ አጋጣሚ እህቶቼ፣ እራሳችንን እንደ ብር ለማገኝ በቃ ከባድ ስራ መስራት በጣም ዋጋ ያስከፍለናል። የዛ ጊዜ አናቀውም። ጎንበስ ቀና ብለን እሷ የምታነሳው ድስት በጣም ትላልቅ ድስት ነው። በጣም ምግብ ትሰራለች። ያንን ኩሉ ታነሳለች። ወገቧን እስከ ሙቀት ነው። በዛ ላይ በጣም ተጎድታለች። እዚሁ አረብ ሀገር እንዳለች ማለት ነው። አንዴ ደግሞ ተለክፋችን ተለክፈን አንግባ ወላሂ ነው መላቸው። አንዴ ተተለከፋችሁ አገርም ያው ልፋት ስለሆነ በቃ የልፋት ልፋት አጥንታችን በቃ እንጃ መቋቋም እያቃተው ነው የሚሄደው፣ ወገባችን ማለት ነው። እና አሁን ይቺ ሄታችን እዛ አገር ገብታ ምግብ እየሰራች ነበረ። ያው መሻላ ሞያ አላት ዝም በነገራችን ላይ እዛ ሀገር ስንኖር ሞያ አለምደን ስንገባ ይጠቅምናል ይጠቅመናል በቃ የሆነ ሞያችን እንደዚህ ሞያ አውቀን ስንገባ ለራሳችን ነው የሚጠቅመን። ግን ያው እንደምታዋት ተጎርታለች በጣም ተጎርታለች። ትታሳዝን። ፈጣሪ ያሽርሽ። ሌላ ምንም አለለሽም። ፈጣሪ ያሽርሽ። አሏህ ያሽርሽ። የኔ እናት የኔ ከርታታ ማለት ነው። ውነት ታሳዘነችኝ። እና አገርም ደግሞ ያው ምግብ እየሰራች ማስታወቂያ ተለጥፋለች። የምትፈልጉትን ምግብ የምትጠልቡት አላችሁ፣ የምታዙ ይህን፣ ይሄ እንሰራለሁ ምናምን ብላ ታደረጋለች። ያንን ግን ደንበኞቿ በሚደውሉላት ሰዓት፣ በሚፈልጓት ሰዓት እሷ መመለስ አልቻለችም። ለምንድነው ምክንያቱ? እሷ ስለታመመች። አያችሁ፣ እራሷ መልስ ሰጠች። እኔ ስለታመምኩኝ ቤተሰብም ሌላም ሰው ቢያነሳው ፋይዳ የለውም። ታልተሰራ ራሷ አቁማ ታልሰራች ደግሞ ሌሎችም ሰራተኞች እኳ ቢኖሩ እንደሷ አድርጎ የሚሰራ ሰው የለም። ገባችሁ አይደለ? እንደሷ አማኗን ጠብቃ ልትሰራ አትችልም። ያንንም በማድረግ ነው እና ልላቸው የፈለግኩት እዚህ ሀገር እንደው በስደት ላይ አንድ ጊዜ አንለከፍ ተከለከፍን፣ መነሻችን ይርቃል። እውነት አብዛኛው እህቶቻችን እዚህ ታሞ ይሄዳሉ። ሀገር ሲገቡ ደግሞ ያው ቀዷ ቀደር አጀል በአላህ እጅ ነው፣ ሞት አይቀርም ግን ያው እንጃ ከዛ ሀገር ብስጭጭት ብለን ስንሄድ እዛም ስናስብ ዝም በቃ ሆነ ነገር ይገጭና ግፍት ብለን ነው የምንቀረው ማለት ነው። እና ራሳችንን ጠብቅ፣ ምግብም ቢሆን ራሳችንን ራሳችንን ስንኖር ነው። ቤትም ልንሰራ ብንል፣ ምንም ልንሰራ ብንል፣ ምግብ ቤት ብንከፍት፣ ምን ብንከፍት፣ ራሳችን ስንኖር ነው። ራሳችንን ቁመን ስንኖር ነው የፈለግነውን የምናደርግ አሁን አያቼ ይቼ እህታችን ምግብ እኳ ያን ማስታወቂያ ስለለጠፈች የምትሰራበትን ስለለጠፈች ሁሉም ሰው ይደውልላታል፣ ግን እሷ ማንሳትና ማስተናገድ ያልቻለችም በቃ ስለዛ ነው ወታ መልስ የሚሰጠችው። እንደዚህ ተኝታ ሳያት በጣም ነው። እኔ እንጃ በፊት በቃ ምግብ እዚህ ሀገር ስትኖር በስደት ላይ በጣም በጣም ቤተሰብ ላይ ናት እሷ የምግብ ነች። በምትሰራው እኳ አዲስት እኔ እንጃ፣ ያዙማ አዲስት ነው በቃ ያዙማ ያዙማ የምትሰራበት የምግቡ አዙማ ዝግጅት ያለባት ነው የሚመስለ እንግዲህ ያ የቤተሰብ ነው። በየቀኑ እንግዲህ አስቦት፣ ቤተሰብ ያለበት ቤት በጣም ከባድ ነው እና እንደዚህ ራሳችንን ጉድታ እናድርግ። አረቦች እንደሆኑ ይህን ስሪ፣ ይህን ስሪ፣ ይህን ስሪ ዛሬ የደረሰች ብሎ አይጠይቁንም። ብሩም ደግሞ በረካ የለውም። አሁን መልሶ ለሆስፒታል ነው፣ መልሶ ለሕክምና ነው የሚሆነው። ገባችሁ አይደለም መልሶ ለሕክምና መልሰን ለዛው ለፍተን ለፍተን ማለት ነው። እና እህቶቼ እራሳችሁን እየጠበቃችሁ ውሃ እየጠጣችሁ እረፍት እያረጋችሁ፣ ምንድነው ደግሞ እንደ በጣም የከበደ ስራ ከሆነ ስራተኛ ይጨምሩላቸው እንዴ አታ እንደ ደመወዝ ቢቀንሱ ይሻላል። ወላ እንደዚህ ጉድ ትብላችሁ፣ ደመወዝን እያያችሁ ተጎርተን ስንገባ አገር በቃ ወገብሽ መቋቋም አቅቶታል። በቃ ወገቤ አለች። በስራ ምክንያት ነው ሳስቷል እና አሁንም ምንም ሊታዘዘኝ አልቻለም ማለች። አቅም አነሰኝ ወገቤ ተንቀጠቀጣለች። እና አገራችን ደግሞ አገርም ሄዳ ስታለቀስ ነበር። እውነት የምትሰራበት በጣም ያስጠላል። ለሀገራችን ሀገራችን ወይ ብስሚላ እዚም ተንገብግባ ሄዳ ይህ ሚዲያ ያመችን ብዙ ነገር ያሳያል። ያው አልሐምዱሊላ ለሰው ተደራሽነት ይኖረዋል እንደዚህ ተሳቃይታ ሄዳ እዛም ደግሞ የቤት ኪራይ በቤት ኪራይ እንደዚህ ሴትዮዋ ቶሎ ውጭ አለችኝ ምናምን ስትል ነበር። ባለፈው እኔ አያት አለው ማለት ነው። እና ሰዎቹ ቶሎ ውጭ አሉኝ እንደዚህ ቀንት አይሰጡኝ መሆን የለበትም የሚያጀማ ምቀኝነት እስድነት እንደዚህ ጥሩ አይደለም። እንዳውም እንደው ታታሰበበት ታረብ ሀገር የመጣችን ሴት ለማቋቋም ገባቸው አይደለም ለማቋቋም እሷን ለማገዝ መጣር ነው ያለባችሁ፣ እንጂ እንደው እሷን ለመብላት እሷን ለመጣል አላት። አሁን ከኛ ምን ይበላል? በአላህ እንደው ወላሄ፣ አረ ወላሄ፣ ተኛ አይበላም። እንደው ገንዘብ እኮ አይጠፋም ከኛ። እኔ ለራሱ ሳጸዳ ቤት ሳጸዳ ምንም ስልት ይጮሁብኝ፣ ስወጣ ስወርድ፣ ወላሄ ለማንም አልሰጥ የሚችን ሰንት ይበላለሁ በቃ። ግን አያስችለኝም። ዙሬ ደግሞ ለቤተሰብ ረዳለሁ። እኛው ለቤተሰብ ነው። አልሐምዱሊላህ ለልጄ እረዳለሁን ግዴታዬ ነው። ግን አንዳንድ ጊዜ እንዲ ለማንም ባልከው እላለሁ። በቃ ለምን ተስራው በቃ ተድካሙ እንግደዝ ብላ በቃ ድካሙን ግብግብ ሲያደረገን ምን ነው የራሳችንን የፈለግነውን ብንበላ የፈለግነውን ብንለብስ የፈለግነውን ብናደርግ ወጣ ብለን ዘና ብለን ራሳችንን በቃ ዘና ፈታ ብናደርግ እኮ ራሳችን ለምን ሰርተን እኮ ታልተደሰትን ለሰው ኑሮ እየኖርን ለራሳችን እየቀለጥን እንደ ሻማ ማለት ነው። ሰውን እያኗኗርን ለሰው እየቀለጥን እንደ ሻማ ሻማ። እድሜም ይገፋል። እድሜ ሲገፋ ደግሞ በቃ የጉልበት መሳሳት ይመጣል። የወገባችን ይሳሳል፣ ጉልበታችን መቋቋም ነው የሚያቅተው። እና ቤተሰቦች የተቻላቸው ወተት ጠጡ፣ ውሃ ጠጡ፣ ወተት ግዙ፣ ወተት ግዙ። ትንሿ ንችን ካርቶን ካርቶን ሆናለች አይደለም እሷን እክፍላችሁ አድርጋችሁ አንዳንድ ይጠጡ፣ ሁለት ሁለት በየቀኑ ምንጅን። ራሳችሁን ጠብቁ ወገኖቼ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ጠባቂው አላህ ነው። በአላህም ላይ ደግሞ እኛንም አይምሮ ሰጥቶናል እርፍ እያላችሁ ማለት ነው፣ እርፍ እያላችሁ ራሳችንን ጠብቅ። ያው እንዳልኳቸው ጠባቂው አላህ ነው፣ ታላ ውጭ ማንም ይጠብቀን የለም። ግን ያው ሰበብ ነው፣ ሰበብ ማድረስ ሰበብ ማድረስ አንድ ሰው ወይም እጁን እያመመው ወይም እግሩን እያመመ ወይም የሆነ ቁስል ወጥቶበት ዝም ብሎ ነገ ዛሬ ይሄድናል እያለ ጊዜ ከሰጠው ወደ መቆረጡ ቦታ ይሄዳል እንጂ አይደንም። ግን ሄዶ ለባለሙያ ለዶክተር አሳይቶ ያንን መታከም አለበት። ገባቸው አይደል? አለበለዛ ነገ ዛሬ እያልን ቦታ የምንሰጠው እየባሰ እየባሰ እየባሰ ስር እየሰደደ ከዛ በኋላ ለኛ ጉዳቱ ከባድ ነው። ስለዚህ እንደምላቸው ራሳችንን ጠብቅ፣ ራሳችንን ቸክ እናድርግ። የሚመጡ በሽታዎች አሉ፣ ጊዜውን ጠብቀው እውነቴን ነው የምላቸው። ሱካር የሱካር በሽታ ግፊት፣ ወዘተ ማንም አብረት አይፈጠርም፣ ግን ከጊዜ በኋላ የሚከሰቱ ነገሮች ናቸው። ተጊዜ በኋላ እነዚያንም ደግሞ ቸክ በማድረግ ራሳችንን መቆጣጠር እንችላለን ማለት ነው። አለበለዛ ዝም ታለው ሳልንሄድ ቸክ ሳላደርግ ሳናደርግ የራሳችንን ኩላሊታችን ላይ አይናችን ላይ ብዙ አደጋ ይደርስብናል። ያው እንግዲህ ወደዛው ነው። ማን ይቀራል በላቸው ነው፣ ተዝ ኑሮ ከሞት ማን ይቀራል? እና ቤተሰቦቼ አላህ ያሽራት እህታችንን፣ ፈጣሪ ያሽርሽ ባለሽበት፣ ፈጣሪ ያሽሮሽ፣ እንደገና ተመልሰሽ ወላሂ እንዶ አምሮብሽ ወልደሽ ከብደሽ የምናይሽ አድርግሽ። እውነት እኔ እንጃ እኔ በበኩሌ እንደው ኑሮሽ እንደ በቃ እንደዚህ እኩ ነሽ ብለሽ ለእኛ እምትመክሪ አራያ ያለሽ ሞታመሽ እንደዚህ ስናይ እኔ ሳይሽ በጣም ነው ያሳዘንሽኝ። እውነት በጣም ነው ያሳዘንሽኝ። አሏህ ያሽሮሽ፣ አሏህ ያሽሮሽ። በቃ ወልደሽም የበዛ ልጆችሽ ጋር አብረሽ ቤተሽን ፏ ብለሽ ተስተካከለልኝ፣ አጋዥም ይዘሽ ብር እኮ ቢኖራት አጋዥ ትይዛለች፣ ሰራተኛ ብዙ ነገር ትይዛለች። እሷን የሚያግዟት ያው ገንዘብ ይላል ሁሉም ነገር አይደለም። እና ቤተሰቦቼ ጸሎት አድርግላት አድርጉላት ያው የሰው ልጅ በሰው ሀገር ተንከራቶ ተንከራቶ ተንከራቶ ተንከራተን መጨረሻ ላይ ደግሞ በማረፊያችን እንደ ሆስፒታል ለሆስፒታል ክኒን በፌስታል ተሸክሙ መዞር ይከብዳል። እና አላህ ይድረስልን ወገኖቼ፣ ሀገራችንን ሰላም ያደርግልን፣ ሰላሙን ያምጣልን። አሁንም ሰላም ያደርግልን ሀገራችንን፣ በእያለንበት ዓለም ዳርቻ አላህ ይጠብቀን እላለሁኝ እና ላይክ ሸር አድርጉ አትሰስቱ፣ ማለት ነው ላይክ አድርጉ ሸር አድርጉልኝ፣ የኔ ውዶች አመሰግናለሁ። በእያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትስተርፍ ይበልልኝ። እህቶቼ ወንድሞቼ ሰላማቸው ይብዛ። ለአላህ ብዬ ወዳችኋለሁ። አላህ ይጠብቃችሁ፣ ያሰባችሁት ይሳካ፣ ክፉ ነገር አይንካችሁ፣ የምትፈልጉትን ሁሉ ያሟላላችሁ። እናንተ ላይ መጥፎ የሚያስቡትን የሚያቀዱትን ሰዎች አላህ የያዘላችሁ፣ እውነት አላህ የያዘላችሁ፣ እሱ የያዘላችሁ። አላህ እየሰላምን አንድነትን፣ ፍቅርን፣ መተሳሰብን ይስጠን፣ ተመጥፎ ነገር ሁሉ ይሰውረን እያልኩኝ ላይክ ሸር አድርጉ። የኔ ውዶች አመሰግናለሁ። ለሸር ለምታደርጉልኝ፣ ላይክ ለምታደርጉልኝ፣ ለምታበረታቱኝ አላህ ይስጥልኝ። ፈጣሪ ከእናንተ ጋር ይሁን። አገራችንን አሁንም ሰላም ያደርግልን። በተለይ በአማራ ክልል ትናንትና አሁን አንድ እህት እህታችንን ጡቷን ቆረጧት ምናምን ሲሉ በጣም ይከብዳል። ወላሂ በጣም ይከብዳል። ይሄን ነገር ምንድን ነው? ወላሂ ከባድ ነው፣ ከባድ ነው ለሚያዩት ለሚሰሙት በጣም ከባድ ነው፣ ይከብዳል። የሀገሬ ልጆች አንድነትን ሰላምን ይስጠን እንጂ የእኛ ነገር የእኛ ሀገራችን ነገር ጉዳይ በጣም ከባድ ነው። በጣም ከሚባለው በላይ እኔ እንጃ። ሰው አገር ሰላም ካልሆነ አገሩ ሰላም ካልሆነ እኛስ መቼ ነው ወደ ሀገራችን። የታመመውም ሀገሩ ላይ መቀበር ይፈልጋል እኮ በሰላም ገብቶ መሞት እኮ በሀገሩ ላይ ሰላም ነው ሰርግ ነው አደል እንደ ሰው በሀገሩ ላይ አሁን እኔ ይዘህ አላህ ይጠብቀኝ፣ አንዴ ነገር ብሆን የከሌ ሸቃላ እንደዚህ እኮ ነች ነው የሚሉት እንጂ የእንትና ልጅ እንደዚህ እኮ ነች አይባልም። በዛውም ደግሞ ለመቀበር እኳ ቶሎ አፍር አናገኝም። ፍሪጅ ገብተን ከዛ በኋላ የሆነ የሆነ ኤምባሲ ስንት ተሯሮጦ ነው አንዴ ነገር የሚሆነው። እና አገራችን ግን አገራችን ግን ያው አገራችን ነው። እትብታችን የተቀበረበት ሀገራችን፣ ቤተሰቦቻችን ዝርዮቻችን ያሉበት ሀገራችን ነው። እና ሀገራችንን ሰላም ያድርግልን እውነት ሰላም ያምጣልን። ለሀገራችን ዱዓ እናድርግ። በተለይ በአማራ ክልል ያለው ነገር አንዳንድ ሰዎች ደግሞ ህሊና የሌላቸው ህሊናቸውን አጥበው የጠጡ በቃን፣ እንጃ፣ ህሊናቸውን እጥብ አድርገው ማባረፍን እንዴት እንደሆነ በሰው ሞት የሚደሰቱ አሉ። ይገባቸዋል አው ምናምን የሚሉ አሉ። አላህን ብትፈሩ ጥሩ ነው። አዱኒያ ደዋራ ነች፣ ትሽከረከራለች። በእናንተ ላይ ነገ ጧት ምን እንደሚደርስ አታውቁም እና እውነት ለመናገር በማንኛውም ሰው ላይ በሚሞት በማንኛውም ሰው ላይ ነገር የሚጭረው ሌላ ነው፣ ግን የሚያልቀው ሰላማዊ ሰው ነው። ምንም የሚያውቀው ምንም የማያውቀው ምንም በቃ ስለምንነት የማያውቅ ማለት ነው። እና ሰላም ያምጣልን በየክልሉ ያለ ሐዘንና ለቅሶ እኔ እንጃ መቼ ይቅር እንደሚለን አለ። አላቅም ብቻ አላቅም። ወንጀል በወንጀል ላይ በቃ ግፍ በግፍ ላይ መሆን የለበትም። እስኪ ለሰው ልጆች ኑሩ ማለት ነው፣ ለሰው ልጆች ኑሩ። ሰው እኮ ለሰው ልጅ ይኖራል። በቃ ተመንገድ ላይ ሾክ አንስቶ እንዳይጎዳ ድንጋይ አንስቶ እንቅፋት እንዳይመታው፣ ብዙ ለሰው ልጅ የሚራራ ሩህሩህ ሰው አለ። እንደዛ ኳ ባይኮን በቃ ተው፣ የሰው ልጅ እርዝቁን በልቶ ይደር። ምቀኛ ትሆኑ ሰውን ጀብድነት አይደለም። ፊት ለፊት አድርጋችሁ ሰውን ማሰቃየት ይሄ ጉብዝና አይደለም። ፊት ለፊት አድርጎ ሰውን ማሰቃየት እና መቀጥቀጥ ይሄ ወላሂ እና ውድ ሀገር ልጆች በያለንበት አለም ዳርቻ ሰላማችን ይብዛ። ሙስሊም ክርስቲያን ወገኖች አላህ ይጠብቃችሁ። እህቶች እንደት ሀገር ስትገቡ ከሰው ሀገር ላይ ስትገቡ አገራችን ስንገባ አገሩ አየሩን በሰላም ተቀብሎን ተስማምቶን ምቀኛንም እስድናንም በእኛ ላይ በቃ መጥፎ በሚያስቡ ሰዎች ተኛ አርቆልን ተሸራቾ ተመከራቾ ጠብቆን በሰላም የምንኖር ያርግልን። ሰላም አለይኩም።